ሰላም ሰላም እንደምናችሁ ውድ ጓደኞችን ይህን ቪዲዮ የምትሰሙ በአጠቃላይ እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬም እግዚአብሔር ይህን ጊዜ የጨመረልን አምላካችን እግዚአብሔር ስለሆነ ስለ ጊዜው እግዚአብሔር እናመሰግናለን ማለት ነው። ምስጋናን ሁሉ ለሱ እንሰጣለን። እግዚአብሔር መልካም አምላክ ነው እና ዛሬ እንግዲህ አጠር ይመራናል ማለት ነው እና ካልሆነ ግን ሁላችንም ዛሬ የምንጸልይበት የጸሎት አርእስ በተለይ ሰሞኑን በፓራሻት በዘዳግም አራት ሀያ ሁለት ላይ ስለ ሙሴ ነበር ማለት ነው፣ እና እንግዲህ ሙሴ እንደምናውቀው ያው መሪ የመሪ መሪ ነው ማለት ነው። ለመሪነት የተጠራ የእስራኤልን ሕዝብ ከጣውታት እንዲጠበቁ ከብዙ ነገር እንዲጠበቁ ያስተማረ ከእግዚአብሔር ሕግን የተቀበለ ከእንደገና ደግሞ እየመራ ከግብፅ የወጣ ነው። ግን ፋይናሊ መጨረሻ ላይ ዘዳግም አራት ላይ እንደምናየው ሙሴ በጣም በዝቅታ መንፈስ ማለት በቃ እግዚአብሔር ያው በቃ ኢየሩሳሌምን ዮርዳኖስን እንደማይሻገር ተናገረው ማለት ነው እና በዚህ ላይ ነው እንግዲህ ብዙ ጸሎቶች የነበሩት። ሰሞኑን በዓለም ላይ እንደምታዩት እንግዲህ በጣም አስጨናቂ ነገሮች ነው ያሉት። በጣም አስጨናቂ ጊዜ ነው የተባለው ሰዓት ላይ ነን እና ስለዚህ አሁንም አብዝተን የምንጸልይበት ነው። ዛሬ ግን የምናገርበት ክፍል ስለ ሙሴ ነው ማለት ነው እና ክብር ለኢየሱስ ይሁን እና ሙሴ ስልጣ የስልጣኑ መጨረሻ እንዴት ነበረ የሚል ነው እና አንደኛ አስተዋወዩ አስተዋዮች እንድንሆን በመጨረሻ ጊዜያችን አስተዋዮች እንድንሆን ተተኪ እንዲኖረን መሪ የሀገር መሪ ልንሆን እንችላለን። ይህንን ቀጥታ ለሀገራችን መሪዎች እንጸልያለን ያለን በዚህ ስፒሪት ማለት ነው። በቃ እንደዚህ አይነት ልብ እንዲኖራቸው አሁን እንደምታዩት እንግዲህ ዩክሬን ይሄ ሀገራችንን የሚመለከታል ማለት ነው። በጣም ዲክታተሮች እና ህዝባቸውን እንዴት እንደሚጨፈጭፉ ለምሳሌ አሁን አይታችኋል የራሻ መሪ በቃ ምንም ርኅራይ የሌለው በቃ ህዝቡን በሀይል በቃ ሁል ጊዜ የሚያረጋቸው ነገር ከአይምሮ በላይ እኛ እንደ የተጨነቅን እነሱ እንዴት እንዲሆኑ ማለት ነው ቀን ሙሉ ህዝባቸውን በቦምብ ሲጨፈጭፉ የሚውሉ መሪዎች አሉ እነዚህ ተጠያቂ ናቸው ማለት ነው እግዚአብሔር ይጠይቃቸዋል እግዚአብሔር ጽዋ እስኪሞላ ነው እንጂ ሁላችንንም በሰጠን ኃላፊነት ይጠይቀናል። ተጠያቂዎች ነን። ይህን እንድናስብ ምናምንም ማናምንም ልንሆን እንችላለን ማለት ነው። በዚህ ምድር ላይ እግዚአብሔር ሁሉንም ይጠይቃል። እግዚአብሔር ለማያመልኩት እንኳን ፀሐይ፣ ሰማይን፣ ብርሃንን ሰጥተዋል እና ግን ሙሴ እዚህ ጋር በጣም ከሙሴ በተለይ እኛ እንደ አማኞች ከሙሴ ምንድን ነው የምንማረው ነው ሙሴ እዚህ ጋር ምንድን ነው ያለው? እኔ ግን በዚች ምድር እሞታለሁ አለሁ። ዮርዳኖስን አልሻገርም። በቃ እግዚአብሔር በዛ በቃዴስ ያደረገው ነገር ኖ፣ በቃ እንዲህ አድርግሃል። ምክንያቱም ጻድቅ ይወድቃል፣ ይነሳል ይላል። ምንም አስደናቂ ነገር የለም። ግን በቃ ችግሩ እኔ እንዲህ አላረኩም ብለን ስንክድ ነው። ሙሴ ግን እዚህ ጋር እኔ እሞታለሁ፣ ዮርዳኖስ አልሻገርም፣ እናንተ ግን ትሻገራላችሁ፣ ያችን መልካሚቷ ምድር ትወርሳላችሁ። እና ልናገረበት የምፈልገው የሙሴ መጨረሻ እንዴት ነበረ ነው። በቃ እኔ እሞታለሁ ደስ እያለው ማለት ነው። ለዚህ እኮ ነው በለዓም የጻድቅ ሞት ስጠኝ አለ። እስራኤልን ሊረገም ሲወጣ ምንድን ነው ያለው? የጻድቅ ሞት ስጠኝ። ስለዚህ በዚህ ምድር ላይ እግዚአብሔር እንዳለ ዳኛ እንደሆነ ፈራጅ እንደሆነ ማመን አለብን። ይሄ ደግሞ የፍርድ ሰዓት ላይ ነን ምክንያቱም ኃጢአት ፍርድን ስለሚያመጣ፣ የምናያቸው ነገሮች ሁሉ በዩክሬን በእነዚህ በአረብ ሀገር በተለያየ በምድራችን ቢሆን ፍርድን እንደሚያመጣ ከዛ ምንድነው ሙሴ ተተኪ ሽግግርን የስልጣን ሽግግርን አደረገ ወዲያውኑ። በቃ እኔ ሄዳለው። ስለዚህ እንደዚህ አይነት ስፒሪት በቃ የተማረ መሪ ስንሆን መጨረሻ ምንድን ነው? የትጋኖ ማቆመው እግዚአብሔር አቁም ሲለው ማቆም፣ በተለይ ክርስቲያኖች ከሆነን ማለት ነው። ካልሆነ አጥፍተን እንጥፋ የሚል እስፒሪት በጣም የሰይጣን አደገኛ የበለጠ ምንድን ነው። ቅድ እኮ በእግዚአብሔር ቤት ይብሳል ነው የሚለው አይደል እንዴ? እኛ እንደ እግዚአብሔር የሆን ነው ትዚ ለአሁንም እዚህ ዘዳግም ላይ በቃ አምላኩ እግዚአብሔር የሆነለት ህዝብ፣ ጥበብ ያለው ህዝብ፣ በእግዚአብሔር ስርዓት የሚመራ ህዝብ እንድንሆን ነው እንጂ ሚሳይል አያድነን ምን አያድነን። አሁን እነዚህ ነኮሪያ ምናምን አሁን እንዲያውም በጣም ብዙ እንደዚህ ስለ ዓለም የሚጸልዩ በቃ ትልልቅ መንግስታት እንደሚወገዱ እያየን ነው። ዶናልድ ትራምፕም ምናልባት ለዚህ ይሆናል ወደ ስልጣን የመጡት በቃ እያንዳንዱ ነገር ለእግዚአብሔር ፕሮግራም ነው። እግዚአብሔር አላማ አለው አሜሪካን እንደዚህ ሀያ ሊያድርጋት እግዚአብሔር አላማ አለው እስራኤልንም እንደዚህ ሀያ ሊያድርጋት ለአላማው ነው ማለት ነው የፈለገ በቃ በእኛ መበርታት አንችልም እና ስለዚህ እኛ ዛሬም ይሄ መንፈስ ወደ ምድራችን እንዲመጣ ትሁት መንፈስ፣ መሪዎቻችን ሽግግርን የስልጣን ሽግግርን ማድረግ እንዲማሩ፣ ተተኪዎች እንዲኖራቸው፣ ዲክታተር ሳይሆን አጥፍተን እንጥፋ ሳይሆን እንደነ ፑቲን፣ አሁን ይሄ ፑቲን በቃ ሰይጣን እራሱ ድብ ነኝ ምናምን ይላል። ድብ እኮ ማለት በቃ ማይታዘዝ ማለት ነው፣ ማይሰማ ስለዚህ ወገኖቼ እና እንድንጸልይ ስለ ግል ሕይወታችንም እንድንጸልይ፣ ከዛ ደግሞ ችልተኛ ሙሴ፣ አሁን በቃ እዛ ጋር በችልተኝነት ነው ያደረገው አደለ? ያንን አለት የመታው እና አለቱ መምታት አልነበረበትም በቃ መናገር ነበር ያለበት። አሁንም ብዙ የምናየው በመሪዎቻችን ኢትዮጵያ ውስጥ እኔ በቃ እንዴት መጸለይ እንደሚገባ እንኳን ግራ ይገባል። ምክንያቱም ወዴት ነው ምን ሄደው የሚለው ነገር ማለት ነው ገባችሁ ማህበረሰቡ እግዚአብሔርን አውቆ እግዚአብሔር እንደሆነ መሪ የሚሰጠው አምኖ ወደ እግዚአብሔር ለመቆም ሀላፊነት የሚወስድ ነው ወይ ወይስ በውሸት ትንቢት የባሰ ግደልና ተአጋድል ነው ወይ እና በእውነት እግዚአብሔር እንድናስተውል ይርዳን ቆራጥ ህዝብ ህዝብን የሚያድን የሚመልስ ትውልድ ማፍራት እንድንችል እግዚአብሔር ምህረት እንዲያደርግልን የእግዚአብሔር ጣልቃ ገብነት ምንድን ነው? የእግዚአብሔር ጣልቃ ገብነት ምንድን ነው? እግዚአብሔር ከኛ የበለጠ ያውቃል፣ ያስባል። ስለዚህ አንሰጋ ማለት ነው። አናቅም አናቅም፣ እኛ አንተ ጣልቃ ግባ እንላለን። ከዛ ግን እንደ መሪዎች ተተኪ እንዲኖረን ሽግግር ስልጣን ሽግግር በሰላማዊ እንዲሆን ሙሴ ሲሄድ በቃ በሰላም ነው። እና ልክ እንደዚህ አሁን እንደምናየው እልቂት አጥፍተን እንጥፋ የሚል ማህበረሰብ ልብ እንዲቀየር በትምህርትና በጸሎት እንድንጋደል ነው። የዚህ ሚኒስትሪ አላማ የሰዎች ጠንካራ ልብን ለመመለስ ነው። ምልጃን እኛ በቃ ማላጆች ስንሆን የእግዚአብሔርን ቁጣ የምንከላከል ነን እና ስለዚህ ወገኖቼ ምድራችንም በዚህ ሲችዌሽን ውስጥ ያለች ናት እና ስለዚህ እኛ ጣልቃ ገብተን እግዚአብሔር በቃ መፍትሄ ለምድራችን መፍትሄ እንዲያመጣ ጣልቃ እንዲገባ ክፉ እንዲታሰር ሰይጣን፣ ልበ ደንዳንነት፣ ክፋት በቃ የማይራራ ግዴለሽነትን ሁሉ ዛሬ በመንፈስ ቅዱስ ኃይል እንዲቆጣጠር እንጸልያለን። ግዴለሽነት ከእያንዳንዳችን ህይወት ላይ በተሰጠን ነገር ላይ በአገልግሎት ቢሆን በተለያየ አመራር ላይ ቢሆን ዛሬ እንደ ሙሴ ትሁት እንድንሆን ዛሬ መጨረሻ ነው በቃ አትገባም ብንባለም እሺ የምንል ለሚቀጥለው ትውልድ እንዲህ እንዳታደርጉ ሙሴ መክሮ በስነ ስርዓት ለእያሱ ስልጣኑን አስተላለፈ። እና ይህ ስፒሪት በጣም ደጋግመን የምንጸልይበት የምንመካከርበት የምንማርበት የምንታጠቀው መሆን አለበት። ምክንያቱም ያለመታደል ሆኖ እኛ እያሳለፍ ነው። እንዲያውም እንደ ኖርማል ነው የምንቆጥረው። በቃ የመጡ እየገደሉ እየተገዳደሉ ስልጣን ይዛሉ። በቃ የአውሬ የእንስሳ ሀገር እንደሆነ ነው የሚቆጠረው። እግዚአብሔር ግን እንደዚያ እንድንሆን አይደለም። እግዚአብሔር ግን ያስተማረን በህዝቡ ልክ ትሁት እንድንሆን እንድንመራ፣ ህዝብን በስነ ስርዓት እንድንመራ እንድናስተዳድር ኖ ሲለን ደግሞ ነው። በቃ እኔ ልንሳሳት እንችላለን። ጻድቅ ይወድቃል ይነሳል ይላል። ስለዚህ ዛሬ በኢየሱስ ስም እንዴት ብለን እኔ ይሄ ቃል በቃ ሰሞኑን ሁሉ በአለም ይጸለይ ነበር በዚህ ሙሴ ትሁት እና ከእንደገና ደግሞ የአምባገነኖችን ህይወት እንዴት እንደሚጠፋ ብዙ ጥቅሶች አሉና፣ ስለዚህ እኔ ከምን እጀምራለሁ? ከምሕረት ከይቅርታ። ምክንያቱም ሁላችንም በስተት ውስጥ ስላለን፣ ለመፍረድ ድፍረትም ስለሌለን እና እግዚአብሔር ምሕረት እንዲያደርግልን ችል ያልነው ነገር ሁሉ ችላ ያልነው የእግዚአብሔር ነገር የእግዚአብሔር ስራ፣ የእግዚአብሔር የሆነ ነገር ህዝብ የእግዚአብሔር ነው። በፈለገ ነገር ቢሆን ግራ ልናጋባው ልንጨቁ ነው ልንገለው አይገባም። እግዚአብሔር ሰውን እንደሚወድ አሳይቶናል። በልጁ አንድያ ልጁን እስኪሰጥ እንዲሁ ዓለምን ወዷል እኛ ሰውን እግዚአብሔር እንዲወደ የሚወደው የምናስተምረው እንጂ የምናስጨንቀው አይደለም። ስለዚህ ጌታ ሆይ ዛሬ በህዝባችን በምድራችን ላይ ጌታ ሆይ ይህ ልብ ሙሴ ላይ የነበረ የነበረ ልብ እንዲሰጥ እኔ እጸልያለሁ። ለመሪዎች እግዚአብሔር ወይ ለዶክተር አብይ ተተኪ እንዲኖረው ይሄ እግዚአብሔር ሆይ የመጨረሻ እግዚአብሔር ወይ ወደ ሽግግር እንድንመጣ እግዚአብሔር ሆይ እኛ ኮ የት ሁነው ይሄ ይሁን መሪ? ለምርጫ እንኳን የምንመርጠው እድል የለንም። ዊ አር ላክ። እና ይሄን ሁሉ በኢየሱስ ስም እናፈርሳለን። የሰው ሀሳብ ወደ ጸብ የሚያመጣ፣ ወደ መገዳደል፣ አሁን የምናየውን ነገር የሰራ ቅርጽ ሁሉ በእግዚአብሔር ስም ይፍረስ በኢየሱስ ስም አይምሮ ሁሉ እንዲባረክ መልካም መሪዎች እንዲሰጠን በሚቀጥለው እግዚአብሔር ሆይ ህዝብን የሚያስተዳድሩ እግዚአብሔር ሆይ የሚቀጥለው ምርጫ ትክክለኛ እንዲሆን የዶክተር አብይን ልብ እንድትቆጣጠር እግዚአብሔር ሆይ ሰይጣናዊ ጥፋትን እልቂትን እግዚአብሔር ሆይ እንደምናየው ባለፈው ክርስቲያኖች ስላልነበሩ የአጥፍቶ ጥፋ ስራ ተሰራ፣ ንብረታችን፣ ህዝባችን ሁሉንም የማጥፋት ስራ ይህ ሰይጣን ስለፈለገ አይደለም። የእኛ ያለመማር፣ ያለማወቅ ውጤት ነው። የእግዚአብሔርን አላማ ያለማወቅ ውጤት ነው። ደግሞ በትክክል ያለመጸለይ ውጤት ነው። ዛሬ ግን በኢየሱስ ስም እኔ እጸልያለሁ። እግዚአብሔር ሆይ አይምሮውን ሁሉ እንድትፈውስ የትውልዱ ደግሞ ሌላው በጣም አስከፊው ነገር ተቃዋሚ የምንላቸው በእግዚአብሔር አይደለም የሚተማመኑት፣ በዱላ በስድብ በቃ በነውር። ለዚህ ነው እኔ ክርስቲያኖች በጣም ኃላፊነት ልንወስድ ይገባል ብንኖር ነው። አሁን በጣም ብዙ ነገር ነው የሚወራው። በተለይ አሁን ዶናልድ ትራምፕ ያደረጉት የስምምነት በዚህ በጋዛ ላይ ጥያቄዎች አምጥተዋል። ግን እኔ የፈለገ ቢሆን በቃ ከእግዚአብሔር ቁጥጥር ውስጥ አንወጣም ነው ቢገባንም ባይገባንም አንድ ነገር እናውቃለን፣ ኢየሱስ ይመጣልናል። በዚህ ምድር እስካለን ድረስ ግን ለምናየውና ለምንሰማው ነገር መልስ እንሰጣለን ነው፣ ኃላፊነታችንን እንወጣለን። ስለዚህ የአመራር የአስተዳደር ችግር አለ ጭቆናን ክፋትን እንዲያነሳ ከምድራችን ላይ ስለምድራችን ምድራችን አጥብቀን እንጸልያለን። ጌታ ሆይ፣ አሁንም ጌታ ሆይ፣ ሰሞኑን ለሚወሰኑ ውሳኔዎች ሁሉ አንተ ጣልቃ እንድትገባ፣ ስለ ዩክሬን አሁንም እግዚአብሔር፣ ስለ እስራኤል እግዚአብሔር ሆይ፣ አንተ ጣልቃ እንድትገባ፣ መላእክት ጣልቃ እንዲገቡ፣ ዛሬ ጌታ ሆይ፣ አልሰማሁም። የዶናልድ ትራምፕ እና የናታሁን ውሳኔ ያንተ እንዲሆን በኢየሱስ ስም አባ አባብለን እግዚአብሔር ወይ ደግሞ አጥርተን እንድናውቅ እንድናስተውል መንፈስህ ከእኛ ጋር እንዲሆን እግዚአብሔር ሆይ ዘመኑን ማወቅ እንድንችል እግዚአብሔር ሆይ፣ በኢየሱስም እንለምናሃለን፣ በኢየሱስም እንለምናሃለን። እግዚአብሔር ሆይ መካሮች እንድታበዛ እግዚአብሔር ሆይ በምድራችን አገልጋዮቻችን እንድትባረክ እግዚአብሔር ሆይ በመንፈስህ በእውቀት እግዚአብሔር ሆይ እንድትባረክ እግዚአብሔር ሆይ አባ አባ ብለን እንለምናሃለን። ጌታ ኢየሱስ የእግዚአብሔር ልጅ፣ እግዚአብሔር ሆይ ድፍረት እንድሰጣቸው እግዚአብሔር ሆይ ቃልህን በመግለጥ ድፍረት ሀያት እንድትሰጣቸው እግዚአብሔር ወይ አባ ብለን እንለምናለን። ስለሚጠፉት ስለሚያልቁት አሁን በዩክሬን የሚደረገው ነገር በኢትዮጵያ አይብስም፣ በኢትዮጵያ አይብስም። እኛ ግን ለመጸለይ ለመናገር እንኳን እንደ እፍረት እንወስደዋለን። ይሄ መንፈስ ይነሳ፣ በሰው የታሰረ በይሉንታ የታሰረ በፍርሃት የታሰረ በቃ ሰው ሲጠፋ ጸጥ የሚል መንፈሱ የነሳ እግዚአብሔር ሆይ፣ አባ ህዝብህን የነፃነት የአርነት ልብ ስጥ። እግዚአብሔር ወደፊት ለነፃነት የሚወጣ በነፃነት ልንኖር ክርስቶስ ነፃ አወጣን የሚለው እውነት ነው። ከውስጥ ኃጢአት ውስጣችን ካለ ኃጢአት ከእንደገና ደግሞ ከማንኛውም ስናይ ሰው ሲሞት ጸጥ ማለት

ህዝብ ለሀያ ሰው አሁን ሀያ ነው የቀሩት አይደል? ለዛውም ሀያ ሞተው ለታገቱት። ይሄ ሁሉ ዓለም ታመሰች። የኛ የኢትዮጵያን እግዚአብሔር ስላልወደደ ነው። ተጠያቂነት ስላሌለ፣ ቤተክርስቲያን ኃላፊነቷን ስለማትወጣ፣ መንግስት ኃላፊነቱን ስለማይወጣ እግዚአብሔር ሰጥቷል። ከዛ ግን ይጠይቃል። ሁላችንም ተጠያቂነት ፍርድ ጊዜ ማለት ነው። ስለዚህ ዛሬ እግዚአብሔር ሆይ በኢየሱስ ስም እኔ እምጸልየው አባ በቃ በመንፈስ ቅዱስ ኃይል፣ ሰው በመንፈስ ቅዱስ ከተወቀሰ መንፈስ ቅዱስ ከሚሳይል ይበልጣል። መንፈስ ቅዱስ ከማንኛውም መትረየስ ይበልጣል። አሁን እኮ በጸሎት ነው። ታውቃላችሁ እነዚህ ዲክታተሮች እንዴት እንደሚጠፉ ታያላችሁ። እግዚአብሔር አንድ ታሪክ መስራት ይፈልጋል። በእነዚህ ፑቲን፣ በብዙ ደም የተጫወቱትን ምን ያሉትን በቃ በቀላል ስምፕል ነገር ዶናልድ ትራምፕ፣ መሳሪያ ይዘው ተኩሰው የሚያውቁ አይመስለኝ። እግዚአብሔር አሰራሩ ድንቅ ነው እና አሁንም በእስራኤል ላይ ያለው ውሳኔ አናቀም የእግዚአብሔር ይሁን። በማንኛውም ነገር እግዚአብሔር ጊዜውን አናቀም። ኢየሱስ መምጣቱ አይቀርም፣ የሚገለጠው ይገለጣል። አሁን ግን ኮንፊዥን ውስጥ ነን። ምክንያቱም ብዙ ነገር በቃ አናቅም፣ ስለማናቅ ነው ማለት ነው። ሀሌሉያ፣ ክብር ለስሙ ይሁን። እግዚአብሔር ወይ አሁንም እስራኤልን ከዚህ የበለጠ እንድታጎለብት እንድታጠነክር፣ እግዚአብሔር ወይ የተናገርክላት ሁሉ እንዲፈጸም እግዚአብሔር ሆይ ጌታና መድኃኒታችን እንዲመጣ ዙፋኑ በዛ ይዘጋጃል ተብሎ ተጽፏል። አሁንም እግዚአብሔር ወይ ዘመኑ እንድትገልጽልን እንጸልያለን። ሰላም ለኢየሩሳሌም ይሁን እግዚአብሔር ወይ ለይሁዳውያን አይኖቻቸው እንዲከፈት አሁንም ወንጌል እንዳይከለከል እግዚአብሔር ወይ አጥብቀን እንጸልያለን። እግዚአብሔር ሆይ አሁንም እግዚአብሔር ወይ በዚህ ለአረቦቹ እግዚአብሔር ወይ ደግሞ መዳን እንዲሆን አሁን እግዚአብሔር ወይ ሰውን ትወዳለህ አንተ መዳን እንዲሆን የዚህ የአልጃሂድ የተለያዩ ቴሮሪስቶች በተለየ አገር ያሉ እግዚአብሔር ወይ እንዲከለከሉ አሁንም ጥበብ እንድትሰጥ እንለምንሃለን የሰውን ጥፋት እንከላከላለን። እግዚአብሔር ሆይ ስለ ሕዝባችን ደግሞ አብዝተን መጸለይ እንድንችል እግዚአብሔር ሆይ የልብ አንድነትን የመንፈስ አንድነትን መረዳትን፣ እውቀት፣ ጥበብ እንድትለቅልን እግዚአብሔር ሆይ አባ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል ቃል። በትክክል ወደ አንተ የምንዘረጋ እንድንሆን አባ አባ መሪዎች አንተን የሚፈሩ መሪዎች እንድትሰጠን ቤተ ክርስቲያን እንድትነቃ እግዚአብሔር ሆይ አባ ብለን ለምን አለን ዶክተር አብይን ጥልቅ ጥበብ እንድትሰጠው ሰላማዊ የሆነ ሽግግር እንዲያደረግ እግዚአብሔር ሆይ እንለምን አለን እግዚአብሔር ሆይ አባ ኃላፊነት እንዲሰማው እንደ ሙሴ እግዚአብሔር ያለውን ብቻ የሚያረግ እንዲሆን እግዚአብሔር ሆይ ቀላል አይደለም። ገባቸው ክርስቲያኖች ስልጣን ሲይዙ ኃላፊነት አለ ትምህርት አለ ቃል አለ ምን አለ እና በጣም መጠንቀቅ አለብን ይሄ ሽግግር እግዚአብሔራዊ እንዲሆን መጸለይ አለብን እንደምታዩት አለም አይደለ እንደ የቴሮሪስቶች መወሸቂያ ከሆነች ዋት ኤርትራን ዋት ቴሮሪስት እዛ አስቀምጦ አሁን ከባድ ሁኔታ ነው እነዚህ አጥፊዎች ያሉበት ሰው ተስፋ ሲቆርጥ ከቴሮሪስቶች ጋር ነው የሚስማማው በቃ ስለዚህ ዛሬ ምድራችንን ነፃ እንድናወጣ እንድንጸልይ። ለዚህ ጠንካራ መሪዎች፣ ታዛዥ መሪዎች፣ እግዚአብሔርን የሚፈሩ መሪዎች አስፈላጊ ነው። ለዚህ ሁሉ ለውጥ ጸሎት ብቻ ነው፣ ወደ እግዚአብሔር እጆችን መዘርጋት። ሃሌሉያ! ጌታ ኢየሱስ፣ የእግዚአብሔር ልጅ፣ ስምህን ከፍ ከፍ እናደርጋለን። እግዚአብሔር ሆይ፣ ሰዎች ሁሉ ሊድኑ ይወዳል ይላል መጽሐፍ ቅዱስ ስለዚህ የምንጸልየው ሰዎች ሁሉ ሊወዱ ስለሚድን ለነገስታት እንድንጸልይ፣ ውሳኔያቸው እግዚአብሔራዊ እንዲሆን በቃ ቢላቸው እንኳን እግዚአብሔር እልህ ከእግዚአብሔር ጋር እንዳያያዙ ሰይጣን እንዳይሆኑ ሕዝብ እንዳይጠፋ ከዚህ በላይ እልቂት እንዳይጠፋ እንዳይሆን፣ እግዚአብሔር ሆይ ምሕረት ለምድራችን ይቅርታ እንድታደርግ እንለምናሃለን። በኢየሱስ ደም ምክንያት ምሕረት ይለፍ ይቅርታ ይለፍ። ጌታ ሆይ ማስተዋልህ፣ እግዚአብሔር ወይ ከነሱ ጋር ይሁን፣ ጥበብ ከነሱ ጋር ይሁን። አባ አባ አባ ብለን ለምናለን። እግዚአብሔር ወይ እቺ አላፊ ናት። እኔ በጣም ነው ያለቀጥኩት። አሁን የሙሴን እያነበኩ ነበር። በቃ እኔ በቃ አልሻገርም፣ እናንተ ግን ትሻገራላችሁ። መልካሚቷ ምድር ትገባል። በቃ የሚያጓጓን የሰይጣን ልብ ገባችሁ? በቃ ስልጣን መጥፎ ነው። ሰይጣን ከማንኛውም ስልጣን ጀርባ ሰይጣን ይጠቀማል። ለዚህ ነው መጸሌ ያለብን፣ ለዚህ ነው በቃ ህግ የበላይነት መሆን ያለበት ለዚህ ነው። ምክንያቱም በቃ ሰዎችን አይምሮ ይቆጣጠራል እና እንደ አምላክ እንደሆኑ ይመስላቸዋል። ገንዘብ ሁሉ ነገር ሲታይ በቃ እግዚአብሔርን ይረሳሉ። አሁን ግን መንቃት ይሁን። እናነቃለን፣ በጣም እናነቃለን። በጌታ በኢየሱስ ስም አባ አባ አባ ብለን ለምንሃለን። እግዚአብሔር ወይ ዛሬም ኢትዮጵያ ምድራችን፣ እግዚአብሔር ወይ በተለያየ ሁኔታ በጦርነት በእልቂት እግዚአብሔር ያለን ህዝብ አስብ አስብ ብለን እንለምንሃለን። አስብ ብለን እጆቻችን ወደ አንተ እንዘረጋለን። ጌታ ሆይ አባ ሕፃናትን አስብ፣ መበለቱን አስብ። እግዚአብሔር ሆይ አባ አባ አባ ብለን እንለምንሃለን። ጌታ ኢየሱስ፣ የእግዚአብሔር ልጅ፣ ክፉ ሁሉ ድንገት ይነሳ፣ ድንገት ይነሳ፣ ድንገት ክፋቱ ይነሳ። እግዚአብሔር ሆይ እንለምንሃለን። አምላካችን መድኃኒታችን አሁንም ስለ አለም ሁሉ እንለምንሃለን እግዚአብሔር

ለዩክሬን እግዚአብሔር አሁንም ዛሬ በሚወሰነው ውሳኔ ላይ ያንተ ጣልቃ ገብነት እግዚአብሔር ሆይ አባ አባ ብለን እንለምናሃለን እንለምናሃለን። እግዚአብሔር ሆይ ሁሉን የተቆጣጠር ሁሉን የምትችል ጌታ እግዚአብሔር ሆይ ፍጻሜያችን እንዲያምር እንለምናሃለን። ጌታ ሆይ አባ ብለን እንለምናሃለን። ቤተ ክርስቲያን እንድታነቃ እንለምናሃለን። እግዚአብሔር ሆይ በኢየሱስ መሪዎች እንድታነቃ እግዚአብሔር ሆይ አባ መሪዎች እግዚአብሔር ይ ተተኪ እንዲያፈሩ ሽግግር እንዲያረጉ በቃ ልክ የሙሴ ልብ ያላቸው መሪዎች እንዲሆኑ እንጸልያለን። ጌታ ሆይ ይህን እድል እንድትሰጠን በምድራችን እንለምናለን። ጌታ እና ጻድቅ እግዚአብሔር እናመሰግናለን። አድኖ ሐዋርያ ሐዋርያ ዳንኤል አትታየኝም ብዙ ስለማላቅ የዚህ የ ዩቱቡ ገና እንግዲህ አዲስ ነኝ እና እንዴት ዲቭ ማድረግ እንዳለብኝ አላቅም። እና እስቲ በፌስቡኬ ደግሞ እንዳልደውልለት አንድ ዛሬ አንድ ወንድም ነበረ ጸሎቱ ጊዜው እና ግን ኮኔክሽን ችግር አለ ማለት ነው። ስለዚህ ወደፊት እንግዲህ ያው ምንድነው? የሚሉት ፈረንጆቹ ፕራክቲስ ሜክ ዩ ፕሮፌሽናል። ሁልጊዜ ፕራክቲስ ፕራክቲስ በማድረግ ወደ ፕሮፌሽናልነት እንደምንለወጥ ነውና ስለዚህ የተሻለን አብረኝ የሚጸልዩ ወገኖች እዚህ እንዴት ማስገባት እንዳለብኝ አላውቅም እና ክብር ለኢየሱስ ይሁን። እዚህ የሰማችሁ አብራችሁ የጸለያችሁ ይህንን ማድረገው እንዲጋባ ነው እንደሚጋባ ነው። መንፈስ ይጋባል። በቤታችሁ ጸልዩ። እግዚአብሔር ለሁላችንም ኃላፊነት ሰጥተዋል እና እቺ ዓለም ጭንቀት ላይ ናት። አስጨናቂ ዘመን ይሆናል። ጭንቀት ላይ እናንተ ግን ምንድን ነው የሚ ጸልዩ እንዲያውም ሳትታክቱ ጸልዩ ነው የሚለው እና ስንጸልይ ደግሞ በቃ በጊዜው ጊዜው ምን ይመስላል እያለንና፣ አሁን ጊዜው በጣም አስጨናቂ ነበረ። እንግዲህ የእስራኤልን ነገር እንደምናየው ቴሮሪስቶች በዛ የሚያደርጉት ነገር፣ በዚህ እስራኤል ተጋድሎ አድርጋለች። እኛም ደግሞ ይሄ ለምንድን ነው እስራኤል ተጋድሎ የምታደርገው? ስለ ነፍሳት፣ የሰው ክቡርነት፣ ስለ ህዝባቸው ነው የሚሆነው። ይሆናል ሁሉ ነገር ይሆናል። እኛ እንዲያውም ለእነሱ መጸለይን ያለብን መጽሐፍ እንደሚለው እስራኤል ድንዛዜ ላይ ናት ነው የሚለው። እኛ ግን ከድንዛዜ አልፈን ድንዛዜ ተውት፣ እምነት እንዳለም ዘጋ አለው። በቃ ምንድን ነው የምንሻለው? ከነዚህ ከአረብ ሀገሮች ምንድን ነው የምንሻለው? እነሱ እግዚአብሔር ስለሌላቸው እልቂቱ ሁሉ ነገር እያላቸው አይደል እንዴ? እኛስ ቤተክርስቲያን በጣም የምትነቃበት ጊዜ ነው ብዬ አምናለሁ። ምክንያቱም በቃ እኛ በቃ ፖለቲካ ነው ይሄ ምንድን ነው ስለምንል የተማርነው ትምህርት ማለት ነው። እግዚአብሔር ግን ሁሉንም እንድናስተምር ማለት ነው፣ ግዴታ መንግስት ላይ ባንሆንም፣ ግን ሰው ስለ ፍትህ የሰው ልጅ የንጹሀን ደም ዘን ብሎ ሲፈስ ማየት የለብንም። መጸለይ አለብን። ምንችለውን መወጣት አለብን ብዬ አምናለሁ እንግዲህ እግዚአብሔር ይባርከን። መልካም ጊዜ